ማጣት ማለት ሀገርን እንደ ማጣት ነው። ስለዚህ ሊያስደነግጡን ይገባል። ብዙ ሁለት በጣም ጥሩ የሚባሉ ትልልቅ አባቶች ትልቅ ዘመን የኖሩ በጣም አስፈላጊ የሚባሉ የሚያስደነግጡ አባቶች አይዟችሁ በርቱ የሚመርቁ የከፋውን ሰው የሚያጽናኑ፣ የተጣላውን የሚያስታርቁ ሰዎችን እያጣን ነው። የእነሱ በረከት ሰላምታ እጃቸውን መሳም በራሱ ትልቅ ነገር ነው። እና ለካ በእያንዳንዳችን ቤት ትልልቅ ሰዎችን አተናል። በጣም በጣም በሚባል ደረጃ የሚገርሙ አባቶችን እያጣን ነው። እና ይህ ደግሞ በጣም ሊያስደነግጠን ይገባል። ሰላም ሰላም እንዴት ናቸው የቴዳ ፋሚሊዎች? ሰላማችሁ ባላችሁበት ብዝት ብዝት ዝት ይበል። እንግዲህ እኛ አለን እግዚአብሔር ይመስገን። ያው ዛሬ በጣም በሚገርም ሁኔታ ለቁም ነገር ነው የመጣ ነው። ምንም አይነት ነገር ቀልዶች ምናምን ሳይሆን እውነት ኢትዮጵያና ሀገራችን፣ ሰፈራችን፣ መንደራችንና ሁሉ ህይወት ወዴት እየሄደ እንዳለ ግራ በሚያጋባ ሁኔታ ነው የመጣ ነው። ምክንያቱ ደግሞ በአንዳንድ ነገሮች ስናየው ትንሽ ግራ ያጋባል። ምክንያቱም ሀገራችን፣ ሰፈራችን፣ መንደራችን ሁላችንም ያለንበት አካባቢ ትልልቅ ሰዎችን እያጣን ነው። ያ ማለት በእድሜ ሁለት ጸጉር ያዩ ሰዎችን ለማለት ያክል የተከበሩ በብዙ የሰፈር አዛውንቶች ምናምን እያጣን ነው ማለት። እስቲ ልብ ብላችሁ ታውቃላችሁ ማለት ሁላችሁም በሚባል ደረጃ ያው የእኛ እናቶችን ጨምሮ ማለት ነው ገባቸውሁ አይደለል? እንደ ድሮ አሁን እናቶች ማለት አሁን የሷም ወጣት ናት፣ አይደል? ሁለት ልጅ አላት ቢያንስ። ድሮ ግን እናትነት ማዕረግ በጣም ፊዚካሊ በጠና በማለት በመረጋጋት በምናምን ነው። አሁን ደግሞ በወጣትነት ነው፣ በቃ አፍላ እድሜ ላይ ነው። ልጃቸውን አስቀምጠው የተለያዩ ቦታዎች ቱር ማረግ የሚመኙ አይነት ሰዎች ናቸው። እንደዛው ደግሞ አባቶች የምንላቸው ሰዎች ደግሞ በቃ ተው መቆጣት ማስታረቅ፣ አንተ ትብስ እኔ ትብስ ማለት እነዚህ እነዚህ ባህል ነበሩ ድሮ በአካባቢያችን፣ በሰፈሮቻችን። አሁን ግን ብንጣላ በአካባቢያችን ለምሳሌ ተው የሚሉ ሽማግሌዎችን አተናል። እኛ እኔ አሁን ከሀያቴ ጀምሮ አካባቢ አሁን ያለንበት ትልልቅ የሚከበሩ እንደ ሰፈር የሚነገርላቸው ረፊ ረፊ ባለቂ አተንኩሾ እንደ ሰፈር የሚከበርላቸው በጣም ጥሩ የሚባሉ ትልልቅ አዛውንቶችን አተናል እኔ በእኔ አካባቢ እንደ ከተማችንም ብዙ ማቃቸው አባቶችን እንደዛው በቃ ማለት በእድሜነት በምናምን እየሄደ ነው ማለት አሁን እስቲ እዩ እስቲ የሆነ እንኳን አደለም ለእንትን እኮ በአካባቢያችን በሰፈራችን እየተጨነቅን ነው ትልልቅ ሰዎችን ለመላክ የሉም። የለም ማስታራቂ እኛ ሆነና ልኮ ትልቅ ለመባል ማለት ነው። በእውነት እያ ገዳ በወርቀ ምብለን እንኳን ሰው ማስታረቅ አደለም፣ በለው ያዘው፣ አትፍራው ምናምን የሚል ዘመን ነው እንግዲህ። አሁን ላይ እንዳለ እየወረሰ ያለው ያ ጥሩ የሚባለው ደጉ ማህበረሰብ፣ ቸሩ፣ ተቆጪው፣ ሰው፣ አስታራቂው፣ ለሰው ተቆርቋሪው፣ ለሰው አልቃሹ፣ እነዚህን ሁሉ የምንላቸው ሰዎችን በአንድም በሌላ አቅጣጫ እያጣን እያጣን እያጣን አሁን ኢትዮጵያ ውስጥ በጣም አሳዛኝ ደረጃ እየደረስን እየመሰለኝ ነው። እና ስጋቴ እንዴ ማለት ጀመርኩኝ። ምክንያቱም ዛሬ በጣም አንድ ጥሩ አባት አጋጣሚ አለፉና በጣም ነው የተሰማኝ። አዎ እና በጣም ማለት እረፊ ማኮ እየወረው ነው እሺ እና በጣም ነው የተሰማኝ ምክንያቱም የሰው ልጅ አንድ ትልቅ ሰው ሲያልፉ በአካባቢያችሁ ሲሞቱ፣ በጣም ነው የሚጎዳው። ምክንያቱም የቤተሰቡን አይደለም እዛ አካባቢ ወዳጅ ልጆችን ብቻ አይደለም እንደ አካባቢ ራሱ እንደክማለን፣ እንወድቃለን። ምክንያቱም ተዋይዞን ጋሼ የሚባል ሰው እየጠፋ አባባ የሚባል ሰው እየጠፋን የመጣው ምክንያቱም አሁን አንቱ ለመባል ራሱ የሚያሰኝ ስራ አንሰራም። እኛ ሁላችን በየፊናችን ታያላችሁ፣ ሰው ሳይደርስበት የሚሳደብ ነው ያለው፣ ሰው ሳያስቀይመው የሚያስቀይም ሰው ነው ያለው። ሰው እንኳን በማያውቀው ነገር ገብቶ ፈትፍቶ ሰውን በቃ ሲጣላ ፈለጠው፣ ቁረጠው አይነት ነገር ህይወት የሚያስደስተው ሰው ነው ያለው። እና ያሳዝናል፣ ትልልቅ አባቶችን ማጣት እና እኔ ተሰምቶኛል እስ እናንተስ ልብ ብላችሁ ታውቃላችሁ። በአካባቢያችሁ እንደው የቤተሰቦቻችሁ ትልልቅ ሰዎችን ጨምሮ ቀስ በቀስ እያጣን የመጣናቸው ትልልቅ ሰዎችን ዛሬ እኮ ዝም ብሎ የሆነ ተራ አስተሳሰብ ያለን ሰዎች ቀረንና እኛም መስማማት አቃተን። ይሄ ሁሉ ፍጅት፣ ይሄ ሁሉ ቁጭት፣ ይሄ ሁሉ በለው፣ ይሄ ሁሉ አድርገው፣ ይሄ ሁሉ ጭካኔ፣ ይሄ ሁሉ አንዱ አንዱ ላይ በቃ ምንም በአቋራጭ ለመበልጸግ መጣር ሀዘኔታ እኮ የለም፣ የእውነት ሀዘኔታ የሚባል የለም። እያያችሁ ነው። ምክንያቱም አንተን ገሎ አንተ ላይ ተረማምዶ ነው ማደግ መበልጸግ የሚፈልገው ሰው። ያ ትውልድ የለም። ለእኔ ለእኛ የሚል አስተሳሰብ የለም። እኔ ብቻ እኛ ምናምን የሚል አካል ምናምን የለም። እና በጣም አዘንጉ በጣም ነው በቃ ማለት ወዴት እየሄድን እንዳለና በጣም ያስፈራል። ትልልቅ ሰው ስናጣ በጣም ነው የምንጎዳው እንደ አካባቢም እንደ ሀገርም እና በየአካባቢ ያሉ ትልቅ ሰዎች ሲጠፉ በጣም ምሳሌ የሚሆኑ ቅርሶቻችን ናቸው። የእነሱን አይነት ደግነት፣ የእነሱን አይነት እሳቤ እያሳደገ የመጣ ጄኔሬሽን ትውልድ የለንም። በቃ አሁን ላይ የሆነ እቃ ይዞ አንተ ላይ አስወድዶ መበልጸግ በንግዱ ዓለምም ስትሄዱ በእምነቱ ዓለምም ስትሄዱ በጣም የሚሳፈጡ እዛው ቦታ ላይ ያሉ በሕንፃም ስም በምን ስም ወስደው የራሳቸውን ጎን ለጎን የራሳቸውን እድገት የሚያስቡ ለህዝብ የሚወርዱ ሰዎችን እያጣን ያለ ነውና ክፉኛ ጉዳት ላይ ነን፣ ያለ ነውና በጣም ያስደነግጣል። እስቲና በአካባቢያቸው ያለ ድንገት እንደዚህ መልካም ሰዎች ካሉ እንደው እንደው ምርቃታቸውን እንኳን ለመውሰድ ሞክሩ ባይነኝ። ምክንያቱ እንደው በዛ ዘመን፣ በደጉ ዘመን የነበሩ ሰዎች ስለሆኑ እኛ ዛሬ እኛ ትውልድ ምርቃት አይፈልግም ገንዘብ ብቻ ስለሚፈልግ ነው እንጂ እንደው ምርቃቶችን መውሰድ ብንችል እንደዛ ያቅማችን ትልልቅ ቤት ጎረቤቶቻችን ትልልቅ አዛውንቶች ካሉ አብረናቸው ብንሆን የጎደላቸውን ነገር ባለን ነገር አሁን ከማናችንም ተርፎ ሳይሆን ባለን ነገር ቡናም ቢሆን አፍልተን ብናጫወት ምርቃታቸውን ብናገኝ ነገ ለራሳችን ነው። እኛ ብንመረቅ በልጆቻችን ይደርሳል። አንዳንድ ምርቃቶች በልጆቻቸው አግኙ የሚባል ነገር አለ። እነዚህ እነዚህ ምርቃቶችን አሁን አናገኛቸውም እና ከማጣታችን በፊት ሳይቆጨን የሆነ ውሳኔዎች ሳንወስን ብንረዳቸው ብናግዛቸው ሄደን አብረናቸው ብንጫወት። አሁን አንዳንድ ትልልቅ እናቶች ምናምን ከቤት ስለማይወጡ አዛውንቶች ሰው ይፈልጋሉ፣ ሰው ይርቧቸዋል። እኛ ሰው ላይ ለመፍረድ ሳይሆን ሁላችንም እንደ እግዚአብሔር ቸርነት እግዚአብሔር ምሕረቱን ያወርድልንና መልካም ብንሆን የቀረነው ወጣቶች ደግሞ የተሻለ ዘመን እንዲመጣልን አደራ ጸልዩ ልንላችሁ ነው። በጸሎታችንም በጾማችንም እግዚአብሔር ለሁላችንም ለወጣቶች ጥሩ ልብ፣ የተስተካከለ ማንነት እንዲሰጠን አስተዋይ እንድንሆን ለማለት ነው የመጣ ነው። ቤተሰቦቼ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። አዎ እንግዲህ ያው በዚህ አጋጣሚ ዋናው ሀሳባችን ምንድን ነው? በቤተሰቦቻችሁ ዘንድ ያሉ ሰዎች መልካም የሚባሉ አባቶች ካሉ የእነሱን መረቃት ውሰዱ። ሰው ሀገር ተሻግሮ ምንም ቢሆን ምንም እስ እንደው እንደነሱ ማህበረሰብ ብንሆን ብንችል ደግሞ ራሳችን ደግሞ ከኔነት ወጥተን እኛነት አይነት ስሜት ቢኖረን ደስ ይላል። እንደ አይነት ነገር ማምጣት ከቻለን እንደ አይነት ትውልድ ቢያንስ መፍጠር ከቻለን ለአንዱ አንዱ የሚደነግጥበት ማህበር ለራሳችን እንኳን የሆነ ነገር ስናነሳ የሆነ ሰውን ስንዘርፍ መደንገጥ ትተናል። በቃ አክፍቶናል። ትውልዱ በቃ በጣም የከሰረ ትውልድ ነው አሁን የኛ ትውልድ፣ እውነት ለመናገር ማለት ነው። ምክንያቱም በቃ ምንም ድንጋጤ የሚባል የለም። ሰውን መግደል ምንም አያስደነግጥም። ሰው ሞተ ማለት ምንም የማያስጨንቀው ትውልድ ላይ ነው የደረስነው እና ይሄ ከምንድን ነው? ለምን እንደዚህ? ይሄ በቃችሁ፣ ቆም ልንል ያስፈልጋልና፣ ብቻ በተቻለን መጠን በተለይ እንግዲህ እናንተ ደግሞ አብዛኛዎቻችሁ ከሀገር ውጭ ያላችሁ ሰዎች ደግሞ በጣም ነው። ምክንያቱም ስትወጡ በአላማ የወጣችሁ ብዙ አላችሁና፣ ያው ነገሮችና ሁኔታዎች አላማ ሊያስታችሁ ይችላሉ። ምናልባት መርዳት ኖሮባችሁ ያረዳቸቸው ምናልባት ቢያመልጧችሁ ትቆጫሉና አንድ ቀን እንኳን ሳልጠይቀው ብሎ ኋላ እንደ ተረተረ ታውርቶ ከመቆጨት ይልቅ ድንገት መርዳትም ካለባችሁ አይዞ ማለት ማናገርም ካለባችሁ በርተ ምናምን ያለን በባላችሁበት ሆናችሁ እንኳን የምታረጉትን ፓርቲስፔት ማለት ተሳትፎ በተቻላችሁ መጠን እንደምንም አድርጋችሁ ከትልልቅ ሰዎች የሚገኙትን ነገሮች ሳትንቁ፣ ምንም ነገር ሳትሉ የነሱ በረከት፣ ሰላምታ፣ እጃቸውን መሳም በራሱ ትልቅ ነገር ነውና እንደዚህ አይነት እንግዲህ የምናምን ልበ ንጹህ እንዲያደርገን በመመኘትም ጭምር ነው እና በጣም ያስደነግጣል። ይህን ቪዲዮ ልሰራና እና ልንሰራ ያሰብንበት ምክንያት በእንደዚህ አይነት ምክንያት ነው። በቃ ዞር ስንል ለካ በእያንዳንዳችን ቤት ትልልቅ ሰዎችን አጥተናል። በቃ ሁሉም ቤት በሚባል ደረጃ አሁን እንዲህ ጋሼ እንትና የሚባል ራሱ እየጠፋ መጣ፣ እንደ ቀልድ ከየመንደራችን ከየቀበሌያችን፣ ከየሰፈራችን ተነስቶ አሁን እንደ ሀገርም ሊጠፋ ነው ማለት ነው። ትልቅ ሲታይ ግርማ ሞገስ ያላቸው ሲታዩ የሚፈሩ ተው ሲሉ እሺ የምትሏቸው አይነት አባቶች እያጣን ነው። ሀገራችን በቃ እያጣችን ነው ሀገራችን በጣም በጣም በሚባል ደረጃ የሚገርሙ አባቶችን እያጣን ነው፣ እና ይህ ደግሞ በጣም ሊያስደነግጠን ይገባል። በጣም ሊያስፈራን ይገባል። እንዴ ትልቅ አባት ማጣት ማለት ሀገርን እንደ ማጣት ነው። ስለዚህ ሊያስደነግጡን ይገባል። ብዙ ሁለት በጣም ጥሩ የሚባሉ ትልልቅ አባቶች፣ ትልቅ ዘመን የኖሩ በጣም አስፈላጊ የሚባሉ የሚያስደነግጡ አባቶች፣ አይዟችሁ በርቱ ሚመርቁ፣ የከፋውን ሰው የሚያጽናኑ፣ የተጣላውን የሚያስታርቁ ሰዎችን እያጣን ነው። ስለዚህ ባካችሁ፣ በተቻላችሁ መጠን የሚያስደነግጥ ነገር ነው ይሄ። ቆም ብለን የምናስብበት ጊዜ ነው። እናንተም ይህንን ነገር ተገንዝባችሁ ነገሮችን ሰከን ብላችሁ በዙሪያችሁ ያላችሁ አባቶችን መረቃታቸውን በረከታቸውን እንድትወስዱ ለማለት ያክል ነው። እንግዲህ ስለነበረን ነገር ደስ ይላል። ያው ቁም ነገርም ማውራት አንዳንዴ ጥሩ ነው እና ሁልጊዜ በቀሉ በፕራንኩ በምኑ በምኑ ከመምጣት ይልቅ ደግሞ እንደዚህ አይነት በጎ ነገርም አንዳንዴ እንደው ጆሮ ካለን እኛ መካሪ እናንተ ተመካሪ ሳይሆን አንዱ የገባውን እንዲነገራችሁ፣ እናንተ የሚገባችሁ ለእኛ እንድትሉ ያክል ነው። ሰላማችሁ ባላችሁበት ብዝት ይበል። ላይክ ሼር ሰብስክራይብ እንዳይረሳ። በጣም ቪዋችን ወርዷል። ያላችሁ ትኩረት እንግዲህ ሌሎቹ የተሻሉ የሚንጫጩት ቦታ ጋር ነው መሰለኝ። እንግዲህ እኛንም እንድትመለከቱን ስንል እንላለን። ሰላማችሁ ይብዛ። ቻው ቻው።